እንደምንታስታውሱት በዋናነት የመጨረሻዎቹን የቁርአን መጨረሻዎቹን የሰላሳውን ጁዝ ወይም መጨረሻውን የሰላሳኛው ምዕራፍ አካባቢ ላይ ያሉ አጫጭር ሱራዎችን ቀድመን ብንማር የተሻለ ነው። ምክንያቱም እነዚህ የቁርአን የመጨረሻ አካባቢ ያሉ ምዕራፎች ቂሷር አልሙፈሰል በመባል የሚታወቁ አጫጭር ቁርአን ምዕራፎች ናቸው። ብዙ ጊዜ ሁላችንም የምናውቃቸው አብረን የምንቀራቸው በሰላት በዚክር፣ በተለያዩ አጋጣሚዎቻችን ሐታ ከህፃን እስከ አዋቂ የተላመዳቸው የቁርአን አንቀጾች ስለሆኑ ፈጥነን የነሱን ተፍሲር ብንማር የሚል አቅጣጫ አስቀምጠን አልሐምዱሊላ በባለፉት ጊዜያት እንግዲህ እስከ ሱረቱል ዓለቅ ተምረናል ማለት ነው። ዛሬ በአላህ ፈቃድ ከሱረቱ ቲን እንጀምራለን ማለት ነው። ሱረቱ ቲን ይቺ ሱራ እንግዲህ ያው የበለስ ምዕራፍ ብለን ማስቀመጥ እንችላለን። ቲን ማለት በለስ በመባል ይታወቃል ማለት ነው። ይቺ የቁርአን ምዕራፍ ሱረቱ ቲን መክየቱን ፊ ቆውል ልአክሰሪን በአብዛኛዎቹ የቁርአን ሊቃውንቶች ዘንድ መካዊ ምዕራፍ ነች ብለው አስቀምጠዋል ማለት ነው። ያው ምናልባት አንዳንድ ዑለሞች አንዳንድ የቁርአን ሊቃውንቶች መደንይ ናት ቢሉም፣ መዲና ያወረደች ምዕራፍ ናት ቢሉም አክሰር ወይም ብዙዎቹ

መካ የወረደች ምዕራፍ ለመሆኗ ልዩነት የለም፣ ልዩነት አላውቅም ብለው ያስቀምጣሉ ማለት ነው። ምናልባት አንዳንዶቹ ያው ያው ቀደም ብዬ እንደጠቀስኩ ማለት ያው ወራጅ ሁንና ብዙ ጅምሁሩል ዑለማ የሚሄድበትን ነው ያው ሁሉ መምረጥ ያለብን አብዛኛው ዑለማ አቋም አድርጎ የሚሄደውን ነው። ነዘለት በዕደ ሱረት ልቡሩጅ

ሌሎቹም ዑለሞች እንግዲህ ያው ይሄን ነው የምንይዘው ነው። ሙናሰባዋ ያው ቀደም ባለው ቁርአን አንቀጽ ላይ ከሷ በፊት ላይ ባለው ማለት ነው። ሱረቱ ሸርሕ ላይ ያለ ታሪክ አለ። ወይም ከሷ በኋላ በፊት ሱረቱ ዓለቅ ላይ ተምረናል።

የሰውን ልጅ አይነት ሁኔታውን ማለት ነ ወማ የንተሂ ኢለይህ አምርሁ ምን ዕፊን ባዕደ ቁዋ፣ ያው መጨረሻው ምንድን ነው? የሰው ልጅ ዕፊን ባዕደ ቁዋ ነው። ምንም እንኳን ኃይለኛ ጉልበተኛ ቢሆንም ሁሉም ያረጃል። ልጅ ይሰጣል። ስፈለ ሳፊሊን ነው። ምክንያቱም የሰው ልጅ በባህሪው ከልጅነት ጀምሮ እያዳበረ እያጎለበተ የመጣውን ጉልበት መልሶ እንደገና እያፈረሰ እየቀነሰ እየቀነሰ ነው የሚሄደው እና ዚህም ላይ የምናየው ይህን ነው ማለት ነው። ወማ የንተሂ ኢለይህ አምርሁ የሰው ልጅ ጉዳይ ወደየት እንደሚያደርሰው ሚን ዕፊን ባዕደ ቁወቲን ከደካማ ወጣቱ ነው ኃይል ነበረው

ተናግረዋል እና ይሄ ትልቅ መዛያዋ ትልቅ መለያዋ ነው ማለት ነው። ሌላ ኢንሻአላህ ምን አልባትም ከማይሰብቱ ተቀባይነት ከሌላቸው አዲሶች መካከል እንደው አንድ እንደ ምሳሌ ላንሳ፣ በሱረቱ ቲን ላይ ከሚለጠፉ አሐዲሶች ማለት ነው። ምን ይላል አረሱልላህ ሰለላሁ ዐለይሂ ወሰለም ቃለ?

ጤናና የቂን ይሰጠዋል ይላሉ ወኢዛ ማተ አዕጣሁ ላሁ ምን አልአጅሪ ባዕደ መን ቀረአ ሃዚህ ሱራ ከሞተ በኋላ ደግሞ ይቺ ሱራ በተቀራች ቁጥር አጅር ይደርሰዋል የሚል መውዱዕ ሐዲስ አለ ማለት ነው እና ያው በጣም በሚገርም ሁኔታ በሁሉም ቁርአን አንቀጾች ላይ በቃ ያው የውሸት ሐዲሶች ተሰግስገው ነው የሚገኙት። ሆራፋቶች፣ አፈታሪኮች፣ እስራኤልያቶች። ስለዚህ ቁርአን ተፍሲርን በሰለፎች አረዳድ ጥርት አድርጎ መማር ያስፈልጋል። በጣም ብዙ ነገር ነው የተሰገሰገው። ያለ መለየት ደግሞ ከትክክለኛው የሰለፎች አረዳድና ምንጭ መማር ሁላችንም ግድ ይለናልና ይሄ በጣም ትልቅ ጉዳይ ስለሆነ ነው። ኢንሻአላህ ሁላችሁም እንድትገነዘቡት ነው። እንግዲህ ሁሌም በመግቢያው ትምህርታችን ሁሌም በየሱራው ላይ እንደምናደርገው እንዲህ አይነት ወሳኝ ነገሮችን ካነሳን በኋላ የቃል በቃል ትርጉማችንን አስቀምጠን ነው የእለቱን ደርሳችንን የምንፈጽመው። ፈጽመው ማለት ነው። ስለዚህ ቢስሚላሂ ራህማኒ ራሂም ወቲኒ ወዘይቱን አለ። አላህ ስብሃነ ወተአላ እነዚህ አሁን አላህ እየማለ ነው። በፈለገው ነገር መማል ስለሚችል አላህ እየማለ ነው። ወቲኒ በበለስ ወዘይቱን በወይራ ዘይትም እምላለሁ አለ። የአማርኛ ትርጉማችንን ነው ማስቀመጡ ቃል በቃል ወጡሪ ሲኒን በሲና ተራራም አለ። በሲናይ ተራራም እንዲያውም የሲና ተራራ ይባላል ማለት ነው። በሱም እመላለሁ አለ አላህ ሱብሐነሁ ወተዓላ። ወቲኒ ወዘይቱን ወጡሪ ሲኒን። ሁለት እንግዲህ በስንት ነገር ማለ አሁን፣ በቲን ማለ፣ በዘይቱን ማለ፣ በሲና ተራራ ማለ። መልሶ እንደገና ሌላ ሶስተኛው ምዕራፍ ላይ ሌላ የሶስተኛ

የማለበትን እንግዲህ ሊያመጣው ነው። ምክንያቱን በማን ላይ ነው የማለው? ለቀድ ኸል ወላሂ እያለ ነው እንግዲህ በመካ ከተማ ይሁንብኝ። የሰው ልጅ በከፍተኛ ተክለ ሰውነት ፈጥረነዋል። በቁንጅና ላይ በቁመና ላይ ሊል ነው እንግዲህ፣ የማለበት ቀጥሎ መጣ ማለት ነው። ለቀድ ኸለቅና በእርግጥም ፈጥረነዋል አልኢንሳነ የሰውን ልጅ ፊ አሐሰኒ እጅግ ባማረ ተቅዊም ቁመና ተክለሰውነት ማለት ነው። የሰውን ልጅ በእርግጥም እጅግ ባማረ ተክለሰውነትና ቁመና ፈጥረነዋል። ይሄን የተማለበት ምክንያት እንግዲህ ምንን ብለን እናያይዘዋለን? በቲንና በዘይቱን ይሁንብኝ። የሰውን ልጅ በእርግጥም እጅግ ባማረ ተክለሰውነት ፈጥረነዋል። በሲናይ ተራራ ይሁንብኝ የሰውን ልጅ እጅግ ባማረ ተክለሰውነት ፈጥረነዋል። እነዚህ መሐላዎቹ እንዳለ የሚያዙት ከዚህ ንግግር ጋር ነው ማለት ነው። ለቀድ ኸለቅነል ኢንሳነ ከሚለው ሱመ መለሰ እንደገና አላህ እንግዲህ የሰውን ልጅ እጅግ ባማረ ባማረ ተክለሰውነት ላይ ፈጠር ነው። ነገር ግን ሡመ ረደድናሁ በተግባሩ በስራው ነው፣ በተግባሩ ነው። መቼም የሰው ልጅ እኮ አላህ ማንንም አይበድልም። ነገር ግን በሚሰራው ሽርክያት በሚሰራው ቆሻሻ ሡመ ረደድናሁ፣ ከዚያም በኋላ መለስ ነው አስፈለ ሳፊሊን የዝቅጠትን ዝቅጠት ማለት ነው። እጅግ የወረደ ደረጃ ላይ እጅግ የዘቀጠ ደረጃ ላይ እንደገና አወረድ ነው አለ። ኢለለዚነ እነዚያ ሲቀሩ እነማን አመኑ? ኢለለዚነ አመኑ እነዚያ አመኑት ሰዎች ሲቀሩ፣ አንድ መስፈርት ወአሚሉ ሷሊሃት አምነውም መልካም ስራ የሰሩት ሰዎች ሲቀሩ እጅግ በጣም በአማረና በተዋበ ተክለሰውነት የፈጠርነውን የሰው ልጅ ዝቅጠት ላይ አውርደነዋል አለ እነማን ሲቀሩ አምነው መልካም ስራ የሰሩት ሲቀሩ እነሱሳ ፈለሁም ለነሱ አላቸው አጅሩን ክፍያ ምንዳ ገይሩ መምኑን የማይቋረጥ ይሆን ይላል አላህ ገይሩ መምኑን የማይቋረጥ የሆነ የማይጓደል የሆነ አጅር አላቸው ይላል አላህ ይጠብቀን ወላሂ ስብሓናላህ በጣም የሚያሳዝን ነው እንግዲህ እኛ የሰው ልጆች አላህ ስብሓነሁ ወተዓላ እጅግ በማረ አቋም ላይ ቁመና ላይ ተክነሰውነት ላይ ፈጥሮን እንደገና እንዲህ አይነት መዝቀጥ በጣም ያሳዝናል ሡመ ረደድናሁ አስፈለ ሳፊሊን ከዚያም ከፊሎቹን አስፈል ማለት ዝቅተኛ ማለት ነው። ሳፊሊን በጣም ከሁሉ በታች ማለት ነው። ከዝቅተኞች ሁሉ በታች አድርገን እንደገና መለስ ነው ይላል። ፈማ ዩከዚቡከ፣ ፈማ ዩከዚቡከ ምንድነው እንድታስተባብል ያደረገህ በዕዱ ቢዲን። አላሁ አክበር? በዕዱ ብዲን በዕዱ በኋላ አዲን በዲን ላይ ነገ መቀስቀስ፣ ሂሳብ አለ፣ በአጠቃላይ የአኼራ ሁኔታ አለ የሚለውን እንድትክድ ምንድነው ይገፋፋክ? ምንድን ነው ያነሳሳክ? ምንድነው እንድታስተባበል ያደረገክ ይላል አላህ ፈማዩከዚቡካ። ምንድነው እንድታስተባበል ያደረገክ በዕዱ ብዲን ይህን እንግዲህ አላህ ከላይ እየነገረን ነው እኔው ነኝ አሳምሬ የፈጠርኩት እያለ ነው እየማለ ነው በብዙ ነገሮች አላህ ነገረን አስፈለ ሳፊሊንም እንደሚዋርደው ተናገረና ታዲያ ምንድን ነው አንተ ነገ ባሉት የአኺራ ጉዳዮች ቢዲን ማለት በፍርዱ ቀን ማለት ዮመል ሒሳብ በዮመል ሒሳብ እንድታስተባብል ያደረገክ ነገር ምንድን ነው አለይሰላሁ አላህ አይደለም እን ቢአህከሚል ሓኪሚን ከፈራጆች ሁሉ ይበልጥ ፈራጅ ማለት ነው። ከፍትሃውያን ሁሉ ፍትሃዊ አይደለም እንደ አላ አሁ ነው። አላሁ አክበር በጣም ደስ የሚል የቁርአን አንቀጽ ነው። አላህን እንፍራ በሁሉ ነገራችን። ብዙ ነገሮች አሉ እዚ ቁርአን አንቀጽ ውስጥ። በሚቀጥለው የትንታኔ ፕሮግራማችን ላይ ደግሞ እያንዳንዱን አንቀጽ ምን እንደሆነ መልእክቱ በጥልቀት የምናይበት ፕሮግራማችን ይቀጥላል። ሰለላሁ ወሰለመ አላ ነቢይና ሙሐመድ ወላሁ አዕለም።